በፕሮቴስታንት አማኞች ዘንድ እጅግ ተወዳጅ የሆነው አገልጋይ ዮናታን አክሊሉ ድሃ ጥቁር ጉንዳን ነው፣ ድሃና ጥቁር ጉንዳን ከያዘህ አይለቅም ሲል በአንድ መድረክ ላይ ያስተማረው ትምህርቱ ከሰሞኑ መነጋገሪያ ሆኗል። ይህንን ሐሳብ የሰሙ እጅግ የተቆጡና የተቀየሙ ብዙ ናቸው። የተለያዩ ደራሲያንና ጋዜጠኞችም ጭምር ሐሳቡን ሲተቹት ተስተውለዋል። በተቃራኒው ዮናታንን ለመተቸት የሚችል የለም ሲሉ ከጎኑ በመቆም የተከራከሩለትም ጥቂቶች አይደሉም። በሐሳቡ የተገረመ የሚመስለው ገጣሚ ደራሲና ወጋዋቂ ሆኖ በውቀቱ ስዩምም ለዮናታን መልእክቱን አድርሷል። ከብዙ ጭቅጭቆች በኋላ በመጨረሻም አገልጋይ ዮናታን ጥቁር ጉንዳን እኔ ነኝ የሚል ምላሽና ማብራሪያ የያዘ ሐሳቡንም አቀርቧል። ለመሆኑ ዮናታን ይህንን ሐሳቡን ያቀረበበት ዘውግ ምን ይመስላል? ሐሳቡን በመደገፍም ይሁን በመንቀፍ የቀረቡት ክርክሮችና አወዛጋቢ ነጥቦች ምን ይመስላሉ? እነማን ተቃወሙ? እነማን ደገፉ? በእውቀቱ ስዩም የላክለት መልእክትስ እንዴት ያለ ነው? በመጨረሻም ዮናታን የሰጠው ማብራሪያስ ምን ይመስላል? ሁሉንም በዝርዝር እንነግራችኋለን። ሰላም እንደምን አላችሁ? የተወደዳችሁ የጎራ ስቱዲዮ ቤተሰቦቻችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝ እና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። እስከ መጨረሻው እንድትከታተሉን ጋበዝን። ለዮናታን አክሊሉ ድሃ ጉንዳን ነው ንግግር የተሰጠ ምላሽ በማለት ኤፍሬም ታየው አለልኝ ሐሳቡን አስፍሯል። ዮናታን አክሊሉ በመክብብ መጽሐፍ ምዕራፍ 7 ቁጥር 25 ላይ ተመስርቶ የስንፍና አደጋዎች በሚል ያቀረበበት ስብከቱም ከዓመት በፊት ቪዲዮ እንደተለቀቀ ነበር ያዳመጥኩት። በወቅቱ የትምህርቱን ስህተት ለትምህርቱ መነሻ ለማድረግ ቆንጽሎ የወሰደውን ጥቅስ ከአውዱ ውጪ የተሳሳተበትንና ምድራዊና ስጋዊ በሆነ ጉዳይ ላይ ብቻ እንዲያውጠነጥን ስላደረገበት አቀራረብም አንዳንድ ነገሮችን ልጽፍ አስቤም በተለያዩ ምክንያቶች ነበር የተውኩት ይላል ኤፍሬም። ከዓመታት በኋላ በዚሁ ትምህርቱ ላይ ስለ ድህነትና ድሆች የተናገረው የሰዎችን ትኩረት አግኝቶ የዚህ ሰሞን መወያያ ሆኖ ሰነበተም፣ እኔም ምላሽን ለማቅረብ ወደድኩኝ ሲል ኤፍሬም ሐሳቡን ይቀጥላል። ድሃ ጥቁር ጉንዳን ነው፣ ከያዘም አይለቅህም የሚለው ነጥብ የተሳሳተና መነጋገሪያ የሆነው የዮናታን ትምህርት የጌታ ኢየሱስ ክርስቶስ አስተምህሮትና ወንጌል ጋር ፍጹም ተቃራኒ የሆነ ነው በማለት ከመጽሐፍ ቅዱስ አስተምሮ ጋር አጣቅሶም ይመልሳል። ኢየሱስ ድሆችን ብፁዓንናም የተወደዳችሁ ይላቸዋል። ጌታ ኢየሱስ በተደጋጋሚ ችግረኞችና ድሆች ያላቸው ክብርና ዋጋ በትምህርቶቹም በምሳሌዎችም አሳይቷል። በተራራ ስብከቱ ላይ እናንተ ድሆች ብፁዓን ናችሁ የእግዚአብሔር መንግስት የእናንተ ናትና ብሎ ሲባርካቸውም እናያለን። ባስተማረባቸው ዓመታትም ከተገፉ ከተተውና ከተገለሉ ወገኖች መሆኑንም በሚገባ አሳይቶናል። ሁለተኛ ግጭት ነው ብሎ ያሰበውንም ሲቀጥል ድሆችን ማገልገል ክርስቶስን ማገልገል ነው። በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 46 ባለው ክፍል ውስጥም ጌታ ኢየሱስ ከተራቡ ከተጠሙትና ከታረዙት ወገን አድርጎም ራሱን ይቆጥራል። በክብሩም ተመልሶም በሚመጣበት ጊዜም የምንጠይቀው ተርቦ አብልተነው እንደሆነም፣ ተጠምቶ አጠጥተነው እንደሆነ ታርዞ አልብሰ ነው እንደሆነም እንግዳም በነበረ ጊዜ ተቀብለን አስተናግደ ነው እንደሆነ ነው። እውነት እላችኋለሁ ከሁሉም ከሚያንሱም ከነዚህ ወገኖቼ ለአንዱ እንኳን ስላደረጋችሁት ለኔ ያደርጋችኋል፣ በሚልም በምሳሌ አስደግፈው ለችግረኞችና ለድሆች የምንሰጠው ፍቅርና ርህራሄ ለእርሱ የተደረገ ያህል እንደሚቆጥረው አስተምሮናል፣ በማለት የዮናታንን ትምህርት ከዚህ የመጽሐፍ ቅዱስ ትምህርት ጋር እንደሚጋጭ ለማመላከት ሞክሯል ኤፍሬም የዮናታን ትምህርትም ድሆችን የናቀ ነው በማለትም ትችቱን ሰንዝሯል። እኔስ እስከማውቀው ድረስ ዮናታን የመኮፈስ የመንጠባረር የጉራ አይነት ባህሪ የለበትም ሲል ከዮናታን ጎን ለመቆም የሞከረው ደግሞ ፍራኦል የተባለ ግለሰብ ነው። ሰዎችን ዝቅ የሚያደርግ አይነት ሰውም አይደለም፣ እንኳንስ በሚዲያ አይደለምና በአካል ራሱ በጣም ብዙ ሰዎችን በገንዘብ ሲያግዝና ሲደግፍ ነው የማውቀው። ፕሮቴስታንት ለሆኑ ብቻም ሳይሆን ለኦርቶዶክስ እምነት ተከታዮች፣ ለሙስሊሞችም አጋርነቱን ሲያሳይ ነው የማውቀው። አንድ ጊዜ የሆነ ሰው በአደጋ ምክንያት ስራው ተበላሽቶበት ሲያዝን ቢመለከት ዮናታን ለዚህ ሰው አይኔ ያየ የአንድ ሚሊዮን ብር ቼክ ሲጽፍለት ተመልክቻለሁ ሲል ይጨምራል ሐሳቡን። ፍራኦል ከተለቀቀ አንድ ዓመት ካለፈው ቪዲዮ ውስጥ 10 እና 20 ሰከንድ ተቆርጦም የማይሆን ትርጓሜ የተሰጥቶ ነው እንጂ በፍጹም ምእመኑን ሲያንቋሽሽ አልተመለከትነውም፣ ብሎም ሐሳቡን አኑሯል ፍራኦል። በውቀቱ ስዩም ደግሞ ለዮናታን በላከው መልእክቱ ላይ የተመለከትነውን ሀሳብ ሐሳብ እንንገራችሁ ሲጀምር ጉንዳንን የምናውቀው በታታሪነቱ እንጂ በድህነቱ አይደለም። ጉንዳን የችስታ ምልክት ሆነ አያውቅም። ጠቢቡ ሰለሞንም አንተ ታካች ወደ ገብረ ጉንዳን ሂድ ሲል ባተሌነቱን አርአያ አድርግ ማለቱ መሰለኝ በማለት ድሃንና ጥቁር ጉንዳንን የሚያገናኛቸው አለመሆኑንም አስቀምጧል። በእውቀቱ ይቀጥላል። ሁላችንም ራቆታችንን የመጣ ነው የምትለዋ የቸከች አባባል ትመስለኛለች። እውነት ነው ሱፍ ገበርዲን ለብሶ የተወለደ የለም። ይህም ማለት በዚች ምድር ላይ ለሁሉም ሰው ኑሮን የሚያሸንፍበት አንድ አይነት መወዳደሪያ ሜዳ አለው ማለት አይደለም። ራቆታችንን መምጣታችን አይደለም ችግሩም፣ የሚቀበሉን ወዳጆች እርቃናችንን የመሸፈን አቅም አላቸው ወይ ነው በራፊ ጨርቅ የሚጠቀለል አለም ባህር ጨርቅ የሚጠቀለልም አለም የአላሙዲን ልጅና ጎዳና ላይ የወለደችው የአንዲት የኔ ቢጤ ልጅ እኩል ናቸው። የመጀመሪያው ሁለተኛውን ቀድሞ ቢከብር ሁለተኛው ባመሉና ባመዱ ምክንያት ደህዬ ሊባል ነው። በዚህ ሀገር ላይ ስለ ስንፍናና ስለ ታታሪነት ማውራት ያለባቸው በትክክል በልፋታቸው የሚኖሩ ሰዎች ናቸው። ገበሬው፣ ጠረፍ ጠባቂው፣ ሐኪሙ፣ መምህሩ፣ ነጋዴው ሾፌሩ ግንበኛው፣ አናጢውና ሌሎችም ሲል መልክቱን ልኳል በውቀቱ ስዩም። እነዚህ ሁሉ ትችቶች ከተሰነዘሩ በኋላ ታዲያም በትናንትናው ምሽት ዮናታን አክሊሉ ስለ ጉዳዩ ማብራሪያና ምላሹንም ሰጥቷል። ጥቁር ጉንዳን ያልኩት ራሴን ነው የሚል መጠቅለያ ያለው ማብራሪያውንም አስቀምጧል። በምላሹም ብዙ ነገሮችን እያብራራ የቆየ ሲሆን ይህ ነገር ተቆርጦ የወጣው ቪዲዮ ስለ ራሴ ሕይወት እንጂ እኔ ድሃ ንቄ አይደለም ሲልም ተናግሯል። እኔ የድሃ ልጅ ነኝ፣ ኬሻ ላይ ነው ያደግኩት። በየዓመቱ እኔ ላይ ዘመቻ እየተካሄደ ይገኛል። አሁን ይህንን ጉዳይ የማብራራው የሚወዱኝናም ለሚያከብሩኝ በእኔ ትምህርትም ለተማሩ ነው። ይህንን ጉዳይ ከእኔ ቤተሰብ ተነስቼ ሁሉም አሜሪካ ስለነበሩ ልጅ እያለሁ ለምን ገንዘብ አይልኩልኝም እያልኩኝ ስለ ራሴ ድህነት ድሃ ጉንዳን ነው ያልኩት፣ ራሴን ነው ሲልም አክሏል። ዮናታን ይቀጥላል። የዚህን ጊዜም የአባቴን ዘመዶች አጎቶቼ ልክ እንደ ጉንዳን ጠምዤም ስላያዝኳቸው ነው። የሚገርመው ደግሞ ቪዲዮውም ዓመት አልፎታል እንዲሁም የአርባ ደቂቃ ቪዲዮም ነበረም። እኔ በፍጹም በኢኮኖሚ ደረጃ በዝቅተኛ ደረጃ ላይ ያሉ ኢትዮጵያውያንን ክብር ለመንካት ብዬም አይደለም። ሙሉ ትምህርቱን ብትሰሙት በጣም ደስ ይለኛል። 230 ሺህ ተመልካች ነበረው ቪዲዮው ይህንን ቆርጦ አውጥተው ነው እንጂም በፍጹም የደሃ ልጅ ሆኜ ደሃን የምነቅሰው ሆኜም አይደለም። ሚዛናዊ ሆናችሁ ለምትሰሙኝ በሙሉ እኔ ብሳሳት ኖሮ ይቅርታላለሁኝ። ይህ ግን በፍጹም ከትምህርቱ ውጪ ለመውጣት ችሏል። እኔ ዋና ሐሳቤ ስራ ስሩ፣ ስንፍና መጥፎ ነው፣ በዘመዶቻችሁ አትመኩ ነበረም። እንዲሁም ቲሽ የምትለውን ቃልም ከሌላ ቪዲዮ አምጥተው ነው ቀጥለው ቪዲዮ የሰሩበት። እኔ በፍጹም እንዲህ አይነት ሰው አይደለሁም። ሁላችሁም ሚዛናዊ የሆናችሁ ኢትዮጵያን በሙሉ ቪዲዮውን እንድታዩት በትህትና እናገራለሁ። ራሴን ነው የጥቁር ጉንዳን ያልኩት፣ ወዳችኋለሁ በሚልም ማብራሪያውን ሰጥቷል ዮናታን አክሊሉም። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን እስካሁን እንግዲህ ከሰሞኑ መነጋገሪያ ሆኖ የሰነበተውን የዮናታን አክሊሉን ንግግር በሚመለከት ከግራም ከቀኝም እሱን በመንቀፍም ይሁን በመደገፍ የቀረቡትን ሐሳቦች በተወሰነ መንገድ በእንዲህ አለ መልኩ አቅርበንላችኋል። አለፍ ሲልም የዮናታንን ምላሽ በጠቅላላው ምን ይመስል እንደነበርና ዋና ሐሳቡ እንዴት ያለ ነው የሚለውንም ለማቅረብ ሞክረናል። የእናንተ ሐሳብ ደግሞ ምንድን ነው? እስኪ በኮሜንት መስጫው ላይ አስቀምጡልን። በሚቀጥለው በሌሎች መረጃዎች እንገናኛለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ወድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። መልካም ጊዜ ለእናንተ ይሁን።